ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮ ኒውስ ቤተሰቦች፣ እንደምናላችሁ የዕለት ዜና ውጃችን ነው ጀምረዋል አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማርስ ዜናዎችን ነግራችኋለሁ፣ አብራችሁን ቆዩ። በአማራ ክልል ወልዲያ፣ ቋራ፣ በለሳ፣ ጃዊ፣ ምንጃርና ሌሎች አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበት ውጊያ ተደርጓል። ቋራ ወረዳ ውጊያ ሲደረግባቸው የነበሩ አካባቢዎች

ከስድስት ቀናት ውጊያ በኋላ በፋኖ ቁጥጥር ስር ገብተዋል ተብሏል። በሌላ በኩል የአገዛዝ ጦር የሰሜን ምዕራብ እዝ አዛዥ ሌተናል ጀኔራል ብርሃኑ በቀለ በጽናት ዘብ የቆመን ጠንካራ ሰራዊት ነን ሲሉ መናገራቸው ሰምተዋል። በክልሉ ያለው አጠቃላይ ሁኔታ በተመለከተ ሪፖርት አዘጋጅተናል፣ በዝርዝር እናያለን። በትላንትና ዕለት በጠቅላይ ሚኒስትሩ የተሾሙት አቶ ጌታቸው ረዳ በጠቅላይ ሚኒስትሩ የካቢኔ ስብሰባ ላይ ተሳትፈዋል። አብይ አህመድ በትናትና ዕለት የምስራቅ አፍሪካ አማካሪ ሚኒስትር አድርጎ የሾማቸው አቶ ጌታቸው ረዳ

በጠቅላይ ሚኒስትሩ መድረክ ላይ መገኘታቸው ዛሬ ማነጋጋሪ ሆኖ ቀጥሏል። ለምን የሚለውን በዝርዝር እናያለን። በአፋር አዋሽ ፈንታሌ በተከሰተ የመሬት መንቀጥቀጥ ምክንያት ከዘጠና ሺህ በላይ ዜጎች ተፈናቅለው አሁንም አስቸኳይ እርዳታ ያስፈልጓቸዋል ተብሏል። እነዚህ አስቸኳይ እርዳታ የሚፈልጉ ዜጎች አሁን ላይ በከፋ ሁኔታ ውስጥ ይገኛሉ የተባለ ቢሆንም፣ የብልጽግናው አገዛዝ ደግሞ ባለፉት አምስት ዓመታት በመላው ሀገሪቱ እርዳታ ፈላጊውን ቁጥር 86 በመቶ ቀንሻለሁ ብሏል።

በመላ አገሪቱ ከፍተኛ ቀውስ ውስጥ በማስገባትና ጦርነት በመክፈት የሚታወቀው አገዛዙም 16 ሚሊዮን ዜጎች እርዳታ ያስፈልጋቸዋል የተባለውን ዓለም አቀፍ ጥናት እንዴት ያያን የሚለውንም በዝርዝር ያለን በአላማጣ ሆስፒታል ላለፉት አምስት ዓመታት በጀት እንዳልተመደበና በባንክ ያለው ገንዘብ እንዳልተንቀሳቀሰ መታገዱን የኢትዮጵያ ሰብአዊ ኮሚሽን ገልጿል። በዚህም በአካባቢው ያለው ችግር ተባብሷን ያለ ሲሆን

በጦርነቱ ምክንያት ተፈናቅለው የነበሩ ዜጎችም በተፈናቀሉባቸው ቦታዎች ላይ አሁንም ተረጋግተ መኖር አልቻሉም ብሏን። በዚህም ላይ ተጨማሪ ይዘናል። አሜሪካ የአልሸባብ ግስጋሴና አቅም ማደግ አሳስቧት አልተባለም። በሌላ በኩል የሶማሊያው ጠቅላይ ሚኒስትር ወደ አንድ የአገሪቱ ግዛት ያደረጉት ጉዞ አነጋጋሪ ሆኗል። የጠቅላይ ሚኒስትሩን ጉብኝት ሶማሌላንድ የሶማሌላንድ ሉዓላዊነትና አንድነት የሚጥስ ጉብኝት ነው ስትለው፣ የግዛቱ መሪዎች ደግሞ ሶማሌላንድን ተቃውመዋል። ለምን የሚለውን በዝርዝር እናያለን።

ተመልካቾቻችን ወደ ዝርዝሩ አልፋለሁም አብራችሁ ይቆዩ። በአማራ ክልል ወልዲያም፣ ቋራም፣ በለሳ ጃዊ፣ ምንጃርና ሌሎች አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ተደርጓል።

በቋራ ወረዳ ውጊያ ሲደረግባቸው የነበሩ አካባቢዎች ከስድስት ቀናት ውጊያ በኋላ በፋኖ ቁጥጥር ስር ገብተዋል ነው የተባለው። በሰሜን ወሎ ዞን ወልዲያ ከተማ ዙሪያ አንድ ሻምበል ሙሉ የአገዛዝ ጦር ያለቀበት ውጊያ መደረጉን የአማራ ፋኖ በወሎ ቤት አማራ አስታውቋል። ሚያዚያ 3 ቀን 2017 ዓ ም ሌሊት 6 ሰዓት ጀምሮ የፋኖ ኃይሎች በከፈቱ ጥቃት ነው ወልዲያ ከተማ ገብርኤል ተራራ ላይ ኮንክሪት ምሽግ ውስጥ የነበሩ

አንድ ሻምበል አድማ ብተናና ፖሊስ አባላት በሙሉ መደምሰሳቸው የተገለጸው የአድማ ብተና ፖሊስ አባላት አገዛዙ ሰሞኑን ከብር ሸለቆ ወታደራዊ ማሰልጠኛ ማዕከል አሰልጥኖ በወልዲያ ከተማ ስምሪት ሰጥቷቸው የነበሩ ናቸው ያሉት አንድ የፋኖ አመራር በገብርኤል ተራራ የአገዛዙ ምሽግ ውስጥ የነበሩ አርባ ያሉ ሲገደሉ ከሀያ ያላነሱ ደግሞ ቁስለኛ ሆነዋል፣ ሲሉ ለኢትዮኒስ ተናግረዋል። በዚህ የሌሊት ፈጣን የፋኖ የማጥቃት እርምጃ በርካታ የጦር መሳሪያዎችና ወታደራዊ ቁሳቁሶች በፋኖ ኃይሎች በምርኮ

ተወስደዋል ተብሏል። በተያያዘም የአማራ ፋኖ ወሎ ቤተ አማራ አባላት በደቡብ ወሎ ጎረንጂ ቀጠና አጋምሳና ጎለሌ በተባሉ አካባቢዎች በከፈቱ ጥቃት የአገዛዙ የአድማ ብተና ፖሊስ አባላት ላይ ከፍተኛ ጉዳት መረሱ ታውቋል። በጥቃቱ 19 የፖሊስ አባላት መገደላቸው ሲገለጽ በርካቶችን ቆስለዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በቀጠናው ማከፍታ የተባለ አካባቢ በተመሳሳይ በርካቶች ላይ ጉዳት የደረሰበት ጥቃት መፈጸሙንም ነው ለማወቅ የተቻለው። በተመሳሳይ በጎንደር ቀጠና የተለ

በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ እየተደረገ እንደሚገኝ የኢትዮ ኒውስ የመረጃ ምንጮች ተናግረዋል። የአማራ ፋኖ አንድነት በጎንደር በበኩሉም በጎንደር ቀጠና በአምስት አካባቢዎች ከአገዛዝ ጦር ጋር ውጊያ ማድረጉን አስታውቋል። በምዕራብ ጎንደር ዞን ቋራ ወረዳ ለስድስት ተከታታይ ቀናት ውጊያ መቀጥሏልም ነው የተባለው።

በትላንትና ሁለት ብቻ ለ ለስድስት ሰዓታት ያለማቋረጥ በተደረገ ውጊያ ከ130 በላይ የአገዛዙ ጦር አባላት ሲገደሉ 62 ቁስለኛ፣ 51 ደግሞ ምርኮኛ ተደርጓል ሲሉ የአማራ ፋኖ አንድነት በጎንደር አስታውቋል። በቋራ ቀጠና በተደረገ ውጊያም ከደረሰው ሰብአዊ ጉዳት ባሻገር ከፍተኛ ቁጥር ያለው የጦር መሳሪያም በፋኖ ኃይሎች መያዙን ከአካባቢው የመረጃ ምንጮች ለማረጋገጥ ተችሏል። በተጨማሪም ንብረትነታቸው የአገዛዙ ጦር የነበሩ ወታደራዊ መገናኛ ሬዲዮች በፋኖ መወሰዳቸው ምን የተሰማው በዚህ

በቋራ ቀጠና ለተከታታይ ቀናት ውጊያ የተደረገባቸው አጋሙሃም፣ በሙር አዲስ ዓለም፣ አባይዳር፣ አዲስ አርጊና ሌሎች አካባቢዎች በፋኖ ኃይሎች ቁጥጥር ስር መግባታቸውን የፋኖ የመረጃ ምንጮች ተናግረዋል። በተያያዘም በማዕከላዊ ጎንደር ዞን ምዕራብ በለሳ ቀጠና ባጃ በተሰኘ ልዩ ቦታ የአማራ ፋኖ አንድነት በጎንደር ከአገዛዝ ጦር ጋር ባረኩት ውጊያ ከዘጠና በላይ ወታደሮች ገድለው በርካቶችን ማቁስ ያለው ሲል አስታውቋል። በሰሜን ጎንደር ዞን አድርቃይ ወረዳ ዛሬማ ከተማ አቅራቢያ መናፈሻ የተባለ አካባቢ

በነበረው የአገዛዝ ጦር ካምፕ ላይ ጥቃት መፈጸሙ ተሰምቷል። ጥቃቱ የተፈጸመው በፋኖ ኃይሎች ሲሆን በዚህም በአካባቢ የነበረው የአገዛዝ ጦር በትንኗል ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በተመሳሳይ በክልሉ የጎጃም ቀጠና የተለያዩ አካባቢዎች ከፍተኛ ሰብአዊ እና ቁሳዊ ጉዳት የተመዘገበባቸው ውጊያዎች መደረጋቸውም ታውቋል። በቡሬ ቀጠናም የአድማብትና ፖሊስ አዛዥ ኢንስፔክተር አስፈራቸውን ጨምሮ በርካቶች ሲገደሉ በመተክል ዳንጉር ደግሞ ከባድ ውጊያ መደረጉን የተሰማው በምስራቅ ጎጃም ዞን አነደድ ወረዳ የሚገኘው የአገዛዝ

የአገዛዝ ጦር በኩሉም እርስ በርሱ ውጊያ ከፍቶም በርካቶች ተጎድተዋል ተብሏል። የአገዛዝ ጦር እርስ በርስ ለመጓጋት የበቃው በአካባቢ በነበረው ወታደራዊ ስምሪት ላይ ዘረፋ ሲፈጽም ከመካከላቸው ለምን ሕብረተሰቡን እንዘርፋለን የሚል ጥያቄ በጥቂት አባላት ዘንድ መነሳቱ ተከትሎ እንደሆነ የአካባቢ የወጡ መረጃዎች ያመለክታሉ። በዚህ ጎጃም ቀጠና አዲስ ቅዳም አካባቢ ሁለት ንጹሐን በአገዛዝ ወታደሮች በጥይት ተደብድበው መገድላቸውንም ለማወቅ ተችሏል። የአዲስ ቅዳም ከተማ ነዋሪ የሆኑት አቶ ውድነ ጓዴና ወይዘሮ ማዋይ ጨቅሌ የተባሉ

ንጹሓን ናቸው። በአገዛዝ ወታደሮች በግፍ መገደላቸው የታወቀው። በሰሜን ሸዋ ምንጃር ቀጠና ደግሞ ባልጭ ከተማ አካባቢ በእግረኛ ተሰልፎ ይጓዝ በነበር የአገዛዝ ጦር ላይ የፋኖ ኃይሎች ጥቃት መክፈታቸውን ነዋሪዎች ለኢትዮኒስ ተናግረዋል። የፋኖ ኃይሎች ተኩስ መክፈታቸውን ተከትሎ ለአጭር ጊዜ የቆየ ውጊያ መደረጉን የገለጹ ነዋሪዎችም በዚህም በርካታ ወታደሮች ስለመገደላቸው እንደሰሙ ተናግረዋል። በክሉ ከሚገኙ ዩኒቨርሲቲዎች መካከል በሆነው ወሎ ዩኒቨርሲቲ ደግሞ ዛሬ የተማሪዎች ተቃውሞ መቀስቀሱ ታውቋል። ዩኒቨርሲቲው ተማሪዎቹ በአስተዳደር ከሚቀ

የሚቀርብላቸው ምግብ ጋር በተገናኘ ተቃውሞ ማሰማታቸውን የታወቀው። በሌላ በኩል የአገዛዝ ጦር የሰሜን ምዕራብ እዝ አዛዥ ሌተናል ጀኔራል ብርሃኑ በቀለም

በጽናት ዘብ የቆምን ጠንካራ ሰራዊት ነን ሲሉ መናገራቸው ተሰምቷል። ሌተናል ጀነራል ብርሃኑ በቀለ በአማራ ክልል ውጊያ ላይ የተሰማራ ጦራቸው መጎብኘታቸውን ባረጋገጡበት በዚህ ጉብኝታቸው ላይ ኢትዮጵያ ወደ ከፍታ የምታደርገውን ሁለንትናዊ የእድገት ጉዞ መግታት የሚችል ምንም አይነት ምድራዊ ኃይል የለም ሲሉ ሲናገሩም ተሰምተዋል። ሰሜን ምዕራብ እዝ የኢትዮጵያ ሉዓላዊነት የሚፈታተኑ ከታሪካዊ ጠላቶቻቸው ተልእኮ የተቀበሉም

ተላላኪ ባንዳዎችን አስታግሷል ያሉት ሌተራል ጀነራል ብርሃኑ በቀለ፣ መቼም ቢሆን በኢትዮጵያ ክብር እንደማንደራደር ጠላቶቻችን ጠንቀው ያውቁታል ሲሉ ተናግረዋል። ብርሃኑ በቀለ ታሪካዊ ጠላቶቻችንና ተላላኪ ያሏቸው እንዲሁም አካላት ያልጠቀሱ ሲሆን ማን በልዋላዊነት ተደራድራችሁ እንዳላቸውም አልገለጹም። ሌላኛው የአገዛዙ ጦር መኮንን የሆኑትና የኮማንዶና አየር ወለድ እዝ አዛዥ ሌተራል ጀነራል ሹማ ብደታ በበኩላቸውም ይህ መደበኛ ጦርነትና ጸረ ሽምቅ ውጊያዎች ለማካሄድ

አውዱን የተረዳ መቼ እና የት ሊከሰት ይችላል የሚል ስትራቴጂ መሪ ያስፈልጋል ሲሉ ጉድለታቸውን ተናግረዋል። ሌተናል ጀነራል ሹማም የዘመናዊ ሰራዊት ግንባታ ላይ በትኩረት እየሰራ ነው ያሉ ሲሆን ቢያገዛዙ ጦር ጀነራሎች፣ መኮንኖች በተለያዩ አካባቢዎች የሚገኙ ጦራቸውን እየጎበኙም በውጊያ የተሰላቸና በስነ ልቦና የተጎዳ ወታደራቸውን ለማነቃቃት እየሞከሩ መሆናቸውም ከተለያዩ መረጃ ምንጮቻችን ሰምተናል።

በትላንትና ዕለት የተሾሙት አቶ ጌታቸው ረዳ በጠቅላይ ሚኒስትሩ የካቢኔ ስብሰባ ላይ መታየታቸው አነጋጋሪ ሆኗል። አብይ አህመድ በትላንትና ዕለት የምስራቅ አፍሪካ አማካሪ ሚኒስትር አድርጎ የሾማቸው አቶ ጌታቸው ረዳ በጠቅላይ ሚኒስትሩ መድረክ ላይ ታይተዋል። የህወሓት ከፍተኛ አመራር የነበሩትና በሁለት ዓመቱ የጦርነት ጊዜ ውስጥ ስመጥር ታጋይ የነበሩት አቶ ጌታቸው ረዳ

አሁንም በሀገር ውስጥና በዓለም አቀፍ ደረጃ አነጋጋሪነታቸው ቀጥሏል። የአብይ አህመድ አስተዳደር ሙሉ በሙሉ ተሿሚ ሚኒስትሮችንና የአብይ ደጋፊዎችና ራሳቸው ጠቅላይ ሚኒስትሩ አብይን የሰላ ትችት በመሰንዘር የሚታወቁት አቶ ጌታቸው ረዳ ከጊዜው የአስተዳደር ፕሬዝዳንትነታቸው ከተነሱት ከባለፈው ሳምንት ጀምሮ በአብይ አህመድ የ100 ቀናት የስራ ፍጻጽም ግምገማ ላይ ዛሬ ታይተዋል። ዛሬ ቅዳሜ አብይ አህመድ በተለያዩ ዘርፎች ተከናወኑ ያሏቸውን 2017 የ9 ወራት የቅዳ ፍጻጽም ግምገማቸውን በሚል በጠሩት በዚህ መድረክ ላይ አቶ ጌታቸው ረዳ

ሾሙ በአንድ ቀናት ውስጥ በካቢኔ ስብሰባ ላይ መታየታቸውን አነጋጋሪ ሆነ። በግምገማው የሚቀጥሉ ሶስት ወራት ስራዎቻችንን እቅድ ለማጠናቀር የሚረዱ ውይይቶች እናካሄዳለን ሲሉ አብይ አህመድ የተደመጡ ሲሆን በዚህ መድረክ ላይ የዜማ ብርሃኑ ነጋም የአብኑ በለጠ ሞላና የህወሓቱ ጌታቸው ረዳ እንዲሁም የኦነጉ ቀጀላ መርዳሳ መገኘታቸው ታይቷል። የአቶ ጌታቸው በመድረኩ መገኘት መነጋገሪያ የሆነው ትላንት አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትራቸው አድርገው ከሾማቸው በኋላ ሹመቱ መቀበላቸው እና ለመቀበላቸው ባለመታወቁ ጭምር ነው

አቶ ጌታቸው ረዳ እንዲህ አይነት የብልጽግና አስተዳደር ካሪዎች መድረክ ላይ በመታየታቸው ብዙዎቹ አቶ ጌታቸው ረዳ በሚቀጥሉት ጊዜያት ፖለቲካዊ ለውጥ ሊያደርጉ ይችላሉ ይሆን ሲሉ እየጠየቁ ይገኛሉ። አስቀድመው ጠቅላይ ሚኒስትሩንና መሰል ሰዎችን በከፍተኛ ትችት ሲተቹ የነበሩትና በፖለቲካዊ ግምገማቸው ራቁታቸውን አስቀርተዋቸዋል የተባሉት አቶ ጌታቸው ረዳ

ከትግራይ የህወሓት አባላትና ጓዶቻቸው የገጠማቸውን ችግር ተከትሎም ወደ ጠቅላይ ሚኒስትር አብይ አህመድ መንበር መጠጋታቸው ብዙዎችን አነጋጋሪ ሆኗል። በጉዳዩ ላይ አቶ ጌታቸው ረዳም ትግል አካሄዳለሁ ያሉ ሲሆን ትግላቸውን የሚያካሂዱት ግን ከዚህ በፊት ሲሉት እንደነበረው ጠቅላይ ሚኒስትሩም ፓርቲ መስርቱ ብሎ እኛም ባሉበት መንገድ ይሆናየም ግን አልታወቀም። አቶ ጌታቸው ረዳ በትላንትና ዕለት ሹመታቸውን ይቀበላሉ አይቀበሉም በሚል በርካቶች ሲከራከሩባቸው የነበረ ቢሆንም ሹመታቸውን ተቀብለው ዛሬ ግን ከጠቅላይ ሚኒስትሩ ካቢኔዎች ጋር እኩል ታይተዋል።

በአፋር ክልል አዋሽ ፈንታሌ ቤተክርስቲያን የመሬት መንቀጥቀጥ ከ ዘጠና ሺህ በላይ ዜጎች አስቸኳይ እርዳታ ይፈልጋሉ ተባለም። የብልጽግናው አገዛዝ ደግሞ ባለፉት አምስት ዓመታት በመላ ሀገሪቱ የእርዳታ ፈላጊውን ቁጥር 86 በመቶ ቀንሸዋለሁ ብሏል። በመላ ሀገሪቱ የሀገር ውስጥ ተፈናቃዮች ቁጥር ባለፉት ሰባት ዓመታት ከ6 ሚሊዮን በላይ እየደረሰ ቢሆንም

በጦርነትና በሰው ሰራሽ ችግሮች ምክንያት እርዳታ የሚያስፈልጋቸው ዜጎች ቁጥር ከ16 ሚሊዮን በላይ እንደሆነ በዓለም አቀፍ ተቋም ቢነገርም የብልጽግናው አግዛዝ ግን በምን ሂሳብ እንደሆነ ባይታወቅም የሰብዓዊ እርዳታ ፈላጊዎችን ቁጥር 86 በመቶ እንዲቀንስ አድርጌያለሁ ብሏል።

ይህን ያለው ዛሬ በተለይም አገዛዙም በተለያዩ የአገሪቱ አካባቢዎች የተፈናቀሉ ዜጎች እርዳታ አስፈልጓቸው በሚያለቅሱበት ጊዜ ነው። በተለይም የአሜሪካ ሰብዓዊ ተቋም የሆነው ዩኤስኤድ የእርዳታ ስራውን ማቆም ተከትሎም በትግራይ በአማራ በኦሮሚያና ሌሎች ክልሎች በርካታ ዜጎች አስቸኳይ የሰብዓዊ ድጋፍ ያስፈልጋቸዋል በተባለበት ጊዜም 86 በመቶ የሚሆኑ እርዳታ ፈላጊዎችን ቁጥር ቀንሻለሁ ብለዋል። አንዳንዶች እንደሚሉት ከሆነ አገዛዙ በተለያዩ ጊዜያት በሚከፍታቸው ጦርነቶች ሆን ብሎ ተፈናቃዮችን የሚያስፋፋ ቢሆንም እርዳታ ግን አያቀርብላቸውም።

ይህ ባለበት እለት ግን ኢትዮጵያውያን አሁንም አስቸኳይ የነፍስ አድን ምግብ እርዳታ ይፈልጋሉ ተብሏል። በአፋር ክልል አዋሽ ፈንታሊ አካባቢ ከጥቂት ወራት በፊት የደረሱ የመሬት መንቀጥቀጦች ከፍተኛ ጉዳት ማድረሳቸው የታወቀ ሲሆን በተለይ ሜካሽ 7 ቀን 2017 ዓ ም የደረሰው ኃይለኛ የመሬት መንቀጥቀጥ በርካቶቹ ከቤት ንብረታቸው እንዲፈናቅሉ አድርጓል። በዚህ አደጋ ምክንያትም መንገዶች፣ የመሪያ ቤቶች፣ ትምህርት ቤቶችና የጤና ተቋማት ከፍተኛ ጉዳት የደረሰባቸው ሲሆን

ከዘጠና ሺህ በላይ የሚሆኑ ዜጎች አስቸኳይ የሰብዓዊ እርዳታ እየተጠባበቁ እንዲገኙ አስችሏል። በአፋርና ኦሮሚያ ክልል የአካባቢው ባለስልጣናት ባደረጉት ግምገማ መሰረት እስካሁን ድረስ 85 ሺህ የሚሆኑ ዜጎች ከመኖሪያ ቦታቸው እንደተፈናቀሉ ሲሆን ከእነዚህም መካከል 55 ሺህ የሚሆኑት በአፋር ክልል እንዲሁም 30 ሺህ የሚሆኑት በኦሮሚያ ክልል የሚገኙ ናቸው ተብሏል። ወርልድ ቪዥን የተሰኘ ግብረሰናይ ድርጅት እንዳስታወቀውም በተለይ ህጻናት ለከፍተኛ ችግር ተጋልጠዋል። በአካባቢው ከሚገኙት 42 ትምህርት ቤቶች ውስጥም 37ቱ በከፊል ወድመዋል ወይም

ጠፍተዋል ተብሏል። በዚህም ምክንያት 5330 የሚሆኑ የትምህርት እድሜ ላይ ያላቸው ህጻናት ትምህርት ማግኘት አልተቻለም የተባለው በተለይም ደግሞ ከትምህርቱ እኩል በሚሆን ደረጃ በአሁኑ ሰዓት ሰብዓዊ እርዳታ መስተጓጉሉና ዜጎች የሚልሱትና የሚቀምሱት ታጥተዋል ተብሏል። መንግስት ግን የሰብዓዊ እርዳታ ቁጥር ፈላጊዎችን 8600 ቀንሻለሁ ማለት ለፓርላማ አቅርቧል። በዚህም በተለይም በአሁኑ ሰዓት የህዝብ ተወካዮች ምክርቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሆነው የሚሰሩት የአገዛዙ ኃላፊዎች በኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጅ

የአስረጅና የባለእርሻ አካላት መድረክ ውይይት ላይ ነው ይህን ያሉት። ሪፖርተር እንደዘገበው ከሆነ ሪቁን በተመለከተ ማብራሪያ የሰጡት ኮሚሽነር ሽፈራው ተክለማርያም ባለፉት አምስት ዓመታት ጨዋታ ቀያሪ የሆኑ ወረቶችን ማስመዝገብ ችለናል ካሉ በኋላም በትልቅ ስኬት የምናቀርበው ባለፉት አምስት ዓመታት የሰብዓዊ እርዳታ ፈላጊዎች ቁጥር እስከ 86 በመቶ የቀነሰ ነባራዊ ሁኔታ መፈጠሩን እወቁልን ብለዋል። የሰብዓዊ ድጋፍ ሉዓላዊነትና በምግብ ሉዓላዊነት ውስጥ ለማረጋገጥ ተስፋ የሰጠን ነው የሚሉ ሲሆን አገዛዙ ከዚህ በፊት ስንዴ ሸጥኩ ማለት

እርዳታ ብሩን ከተቀበለ በኋላ ለሀገር ውስጥ ተረጂዎች የሸጠውን ስንዴ ሪፖርት ማድረጉም ይታወቃል። በአሁኑ ሰዓትም ታዲያ 86 በመቶ ዜጎች እርዳታ ጠባቂነታቸው ወጥተዋል የሚባልም ይህ ሀቅን ባለማደባባይ ሀሰት ነው።

በአለማጣ አጣ ሆስፒታል ላለፉት አምስት ዓመታት በጀት እንዳልተመደበለትና በባንክ ያለው ገንዘብ እንዳይንቀሳቀስ መታገዱ ችግር ፈጥሯል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። በአለማጣ አጣ ሆስፒታል ላለፉት አምስት ዓመታት ያለው ሁኔታ ለዜጎች አስቸጋሪ ሆኗል ብሏል። ኮሚሽኑ በትግራይ ክልል ወደ ቀድሞው የመኖሪያ አካባቢያቸው እንዲመለሱ የተደረጉ የሀገር ውስጥ ተፈናቃዮችም የሰብአዊ መብት አያያዝ ላይ የተከናወነ የክትትል ሪፖርትን ይፋ አድርጓል። በሪፖርቱ የሀገር ውስጥ ተፈናቃዮች እንዲመለሱ በሚደረጉባቸው አካባቢዎች በጦርነት የወደሙ የጤና የትምህርትና ሌሎች አስፈላጊ ማህበራዊ አገልግሎ

አገልግሎቶች እንዲሁም መሰረተ ልማቶች መሟላታቸውና አገልግሎት ለመስጠት በሚችሉበት ሁኔታ ላይ መሆናቸው መረጋገጥ አለበት ሲል ለመንግስት አሳስቧል። ለዚህም ወደ አካባቢዎቹ እንዲመለሱ የተደረጉ ተፈናቃዮች በጦርነት ወቅት አብዛኛው የጤና ተቋማት የወደሙና የህክምና መሳሪያቸው የሚዘረፉባቸው መሆኑን አገልግሎት ለማግኘት ተቸግረዋል ብሏል። ከእነዚህ መካከል አንዱ ያለማጣ ሆስፒታል መሆኑን ይሰመኮ በሪፖርቱ የገለጸ ሲሆን ሆስፒታሉ ከድንገተኛ ህክምናና የወሊድ አገልግሎት ውጭ ሌሎች አገልግሎቶችን መስጠት ያልጀመረ መሆኑን እወቁ ብሏል።

ሆስፒታሉ ላለፉት አምስት ዓመታት በጀት ያልተመደበለትና በባንክ የነበረው ተቀማጭ ሂሳብም የታገደበት በመሆኑ አገልግሎት ለመስጠት የሚያስፈልጉ ግባቶች ለመሟላት ተቸግሯልትን የተባለው የንጽህና መጠበቂያ ቁሳቁሶች ግዥ መፈጸም ባለመቻሉም እናቶች ለወሊድ በሚወጡበት ወቅት ፈሳሽና የዱቄት ሳሙና ይዘው እንዲመጡ የሚጠየቁበት ሁኔታ በግልጽ ተፈጥሯል ብሏል። ተመላላሽ መደበኛ የመንግስት አገልግሎቶችን ጨምሮ የጤናን የትምህርትና ሌሎች ማህበረሰብ አገልግሎቶች በተሻለ ሁኔታ እንዲያገኙ ለማድረግ ጉዳት የደረሰባቸው ተቋማት መልሶ ማቋቋም እንዲቻል ጠይቋል።

አገዛዙ ከተለያዩ ዓለም አቀፍ ድርጅቶችና ሀገራት መልሶ ለማቋቋም በሚል በሚሊዮን የሚቆጠሩ ዶላሮችን ቢሰበስብም በአንድም ሆነ በሌላ መንገድ ለሙስና እያጋለጣቸው ይገኛል ነው የሚባለው። በዚህ ሁኔታ ታዲያ ጉዳት የደረሰባቸውን አንዳንድ ተቋማት መልሶ መጠገን ያልተቻለ ሲሆን ከእነዚህ መካከል ያለማጣና አካባቢው አንዱ ሆኗል።

አሜሪካ የአልሸባብ ግስጋሴና አቅም ማደግ እንዳሳሰባት አስታውቃለች። በሌላ በኩል የሶማሊያ ጠቅላይ ሚኒስትር ወደ አንድ የሀገሪቱ ግዛት ሊያደርጉት የነበረው ጉዞም አነጋጋሪ ሆኗል።

አሜሪካ የሶማሊያም አልሸባብ ግስጋሴ ከፍተኛ ስጋት እንደፈጠረበት መስማቱን ኒውዮርክ ታይምስ ዘግቧል። የቡድኑ መጠናከር ተከትሎ አንዳንድ የአሜሪካ ውጭ ጉዳይ መስሪያ ቤት ባለስልጣናት የአሜሪካ ወታደሮች ከሶማሊያ እንዲወጡና ለደህንነታቸው ጥንቃቄ የሞቃዲሾውን የአሜሪካ ኤምባሲ እንዲዘጋ ሀሳብ እንዳቀረቡ ጭምር ጠቅሶ ዘግቧል። በአንጻሩ የአሜሪካ ብሔራዊ ደህንነት ምክር ቤት አባላት ኤምባሲውም መዝጋት በሶማሊያ ማዕከላዊ መንግስት ላይ ያሉ እምነቶችን ይሸረሽራል፣ ማዕከላዊ መንግስቱ በፍጥነት እንዲወድቅ በር ሊከፍት ይችላል የሚል ስጋት እንዳላቸው ዘግባ አመላክቷል።

በሌላ በኩል የብሔራዊ ደህንነት ምክር ቤቱ አባላት የቡድኑን ግስጋሴ ለመግታት አሜሪካ ዘመቻዎችን ይበልጥ ማጠናከር እንዳለባት የሚል አቋም ይዘዋል ነው የተባለው። አንዳንድ ባለስልጣናት ሶማሊያ ለአሜሪካ ብሔራዊ ጥቅም እምብዛም ፋይዳ የላትም የሚል አቋማቸውን እያንጸባረቁ ይገኛሉ ተብሏል።

ይህ እንዲህ እንዳለ በዚህ ቀውስ ውስጥ ያለችው የሶማሊያ ጠቅላይ ሚኒስትር የሆኑት በላስ አኖድ ለማድረግ ያቀዱት ጉብኝት አወዛጋቢ ታይቷ ጠቅላይ ሚኒስትሩ አብዲ ባሬም ይህን ጉብኝት ለማድረግ ያቀዱት ዛሬ ቅዳሜ ሲሆን ይህን እቅዳቸው በሶማሌላንድ ጥብቅ ማስጠንቂያ ቢሰጠውም ጠቅላይ ሚኒስትሩ ግን ከመሄድ አላቀስቀራቸው ክሳቸው። አስቀድሞ ከፍተኛ የሶማሌ ፌዴራል መንግስት ባለስልጣናት ትላንት ላስ አኖድ ከተማ ሊገቡ ቢሆንም ጠቅላይ ሚኒስትሩም ዛሬ በስፍራው ደርሰው በአካባቢው የተገነቡ የተለያዩ የልማት ፕሮጀክቶችን መርቀዋል።

ላሳኖድ በኤስኤስሲ ካቱም ግዛት ውስጥ የምትገኝ ከተማ ስትሆን ይህቺ ግዛት ከሁለት ዓመት በፊት በተደረገ አመፅ የሶማሊላንድ ኃይሎችን ማስወጣቱ አይታወሳም።

ግዛቱ ከዛ በኋላ ከፌዴራል መንግስቱ ጋር ለማጠቃለል እንደሚፈልግ በመግለጹም ከሶማሌላንድ ጋር መለያየቱ ማወጁም አይዘነጋም። የሶማሊያ ፌዴራል መንግስት ጠቅላይ ሚኒስትርን ጉዞ በተመለከተ የሶማሌላንድ መንግስት ትላንት ባወጣው መግለጫ ሊደረግ የታሰበውን ጉዞ ሊቆም ይገባል ሲል ተቃውሞ ነበር። የሶማሌላንድ ሉዓላዊነትና አንድነትን የሚጥስ ጉብኝት ነው ያለው መግለጫውም እንዲህ አይነቱን ጉብኝት ለአካባቢው ሰላምና መረጋጋት አደገኛ ግጭትን የሚቀሰቅስ ነው ማለትም ነበር። ተቃውሞን ያሰማው የጠቅላይ ሚኒስትሩን ጉዞም የሚደግፉና የግዛት ማስታወቂያ ሚኒስትር

ደግሞ በሰጡት ምላሽ ምንም የሚቀሰቀስ ግጭት የለም ያሉ ሲሆን በአሁኑ ወቅትም ግዛቲቱ ከሶማሌላንድ ኃይሎች ቁጥጥር ውጭ መሆኗን ሊታወቅ ይገባል። ሶማሌላንድም ይህንን ሀሳቧል ትርሰው ብሏ። ታዲያ ዛሬ ጠቅላይ ሚኒስትሩ በቦታው ተገኝተው የልማት ስራዎች መጎብኘታቸው አነጋጋሪ ሆኗል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።